የዒድ አል አድሃ በዓል የመታዘዝና የመስዋዕትነት የተገለጸበት መሆኑን የሃይማኖት አባቶች ተናገሩ። የዒድ አል አድሃ በዓልን ጨምሮ ከፈጣሪያቸው ጋር የሚገናኙበት ሶስት የእርድ ስርዓቶች መኖራቸውን ተናግረዋል። ለበለጠ ጥላውን ዘገባ ቴዎድሮስ ድሉ በእስልምና እምነት ተከታዮች ዘንድ በየዓመቱ በአደባባይ ከሚከበሩ በዓላት መካከል የዒድ አልአድሃ አረፋ በዓል አንዱ ነው። በዓሉ በዚህ ዓመትም ለ1446 ጊዜ ይከበራል። የዒድ አልአድሃ አረፋ በዓል ሃይማኖታዊ አስተምሮውንና በዓሉ የሚከበርበትን ምክንያት አስመልክቶ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የትምህርትና ዳዋ ዘርፍ ኃላፊ ሼህ ሙሐመድ ኢብራሂም አብራርተዋል። ዒድ አልአድሃ አመጣጡ የነቢዩ አለ ሰላት ወሰላም ትእዛዝ ነው እንደ ዋናነት የምንወስደው። ነቢዩ አለ ሰላት ወሰላም ደግሞ እንደ መነሻ ያደረጉት የአላህን ትእዛዝ ነው። ከዛም የነቢ ኢብራሂም አለ ሰላም ትእዛዝ አለ። እሱ ምንድ ነው? ነቢ ኢብራሂም አለ ሰላም እስማኤል የተባለውን ልጃቸውን ሀጀር ከምትባለው ባለቤታቸው ከወለዱ በኋላ መካ ላይ እንዲያድግ ተደርጓል። መካ ካደገ በኋላ ልጁ የአስራ ሶስት ዓመት ከሆነው በኋላ ይህንን ልጅ በስስትና በጉጉት የሚያወጥን ልጃቸውን ልጅህን እረድ የሚል ትእዛዝ ከአላህ በኩል መጣ። በዚህ ሰዓት ነው አላህ ስብሓነሁ ወተዓላ ትእዛዝን ተቀብለው ነቢ ኢብራሂምም ዝም ብለው ልረዳ አላሉም። ማመካከር ነው ያደረጉት። ልጄ ሆይ ከአላህ ዘንድ አንተን እንዳርድ በመናቢያ አማካይነት ትእዛዝ መጣ፣ ምን ይመስልሃል? ልጁም በቅንነትና በታማኝነት እኔን ነፍስ ከአላህ ትእዛዝ ልታበልጥ አይከባህም እነሆ የጌታህን ትእዛዝ ፈጽም፣ እኔም በትዕግስት ላይ ታገኘኛለህ። ዝግጁ ነኝ ለመታረድ ብሎ ራሱ ፍቃደኛ ሆነ። ይህም ፍቃድ ተነስቶ ነቢዩ ኢብራሂምም ካራቸውን ስለው ልጁን አንጋለው አንገቱ ላይ ሊያሳርፉ ሲል ብሉ ከአላህ በኩል ሌላ ጥሪ መጣ። አንተ ኢብራሂም ሆይ እውነት ነው፣ አንተ ትእዛዝን በእርግጠኝነት ለመፈጸም እርግጠኛ መሆንህን አረጋግጠናል። እነሆ

አስቀጥለዋል። በእስላማዊ አስተምሮ ሶስት አይነት እርዶች መኖራቸውን ያስረዱት ሸማመድ እርዶቹ ከአላህ ጋር የሚያቀራርቧቸው መሆናቸውንም ተናግረዋል። በእስላማዊ አስተምሮት ሶስት እርዶች አሉ። እነዚህ ሶስት እርዶች ከአላህ ጋር የምንቃረብባቸው ናቸው። አንደኛው ነው፣ የመጀመሪያው ዛሬ ሀጅ የሚያደርግ ሰው ሀጅ ቦታ ላይ የሚታረድ እንሰሳ አንድ መቃረቢያ ነው። ሁለተኛው አንድ ሕፃን ተወልዶ በሰባተኛው ቀን ለአላህ መቃረቢያ ተብሎ ለሽኩርም ለልጁም ሀቅን ለመጠበቅ ተብሎ የሚታረድ እርድ ሲሆን፣ ሶስተኛው ሰዎች ሀጅ ያላረጉ ሰዎች እዚህ ቤታቸው ቁጭ ብለው ሰግደው ሲያበቁ ሲመለሱ የሚያርዱት የኡዱህያ እርድ ነው። የዒድ አል አድሃ የአረፋ በዓልን ጨምሮ በዓመት ሁለት ጊዜ በአደባባይ እንደሚሰገድ የገለጹት ሸማመድ ስግደቱን አስመልክቶ ማብራሪያ ሰጥተዋል። አስተጋገዱም የተመለከተ በዓመት ሁለት በዓላቶች አሉን። ሜዳ ላይ ወጥተን የምንሰግዳቸው አንደኛው ዒደል ፈጥር ሲሆን ሁለተኛ ዛሬ የምናከብረው የዒድ አል አድሃ ነውና እነዚህ የነቢዩ አለ ሰላቱ ወሰላም አስተምሮ በመሆኑ ሁሉም ሙስሊም እዛ ቦታ ላይ ተገናኝቶ ዒዱን ማንጸባረቅ እንዳለበት የእስልምና አስተምሮት ያዘናል። ሁሉም የእምነቱ ተከታዮች ሃይማኖታዊ አስተምሮን በመከተል በነጭ ልብስ ደምቀው በዓሉን እንዲያከብሩትም መልእክት አስተላልፈዋል።